የአንድ ሀገር በጦር መሳሪያ ግብዓቶች ራስን መቻል የሉዓላዊነት መገለጫ ነው። ለዚህም ነው ሀገራት በራስ አቅም የተለያዩ የጦር መሳሪያ ግብዓቶችን ለማምረት የሚጠሩት። በሌላ መልኩ ደግሞ ባላቸው የማምረት አቅም ልክ የስበት ማዕከልነታቸውን የሚያሳድጉበትና በዓለም አቀፍ የዲፕሎማሲ መድረክ ሀገራት ወዳጅነት የሚፈጥሩበት ብሎ ግንኙነታቸውን የሚያጠናክሩበት መንገድ ሆኖ ያገለግላል። ለዘመናት ሉዓላዊነቷን አስጠብቃ የቆየችው ኢትዮጵያ ባለፉት ቅርብ ዓመታት ከራሷ አልፎ ለቀጣና ዋስትና መሆን የቻለ የጦር ኃይል መገንባት ችላለች። ስለ ኢትዮጵያ የሎጂስቲክ የሚሊተሪ ሎጂስቲክ ኢሹ ስናነሳ የኢትዮጵያን ድንበር የሚመለከት አይደለም። ኢትዮጵያ ያለችበት ቦታና ልትጫወተው የተገባ ሚና የሰብአዊ መብት የማስከበር እሾች ቀጠናውን የማደራጀት ኢንትግሬት የማድረግ በኢኮኖሚ ማስተሳሰር ሄጀሞኒክ የመሆን ቦታዋ ላይ ስለሆነች ሆርን ኦፍ አፍሪካ ላይ ሽብርተኝነትን ብቻ መዋጋትና ማቆም አይደለም። ኢንትግሬትድ የማድረግ ቁመና ላይ ያለች ሀገር ነች፣ ይጠበቅባታል። ይህንን ደግሞ በዚህ ኮምፒተንሲ ላይ፣ በዚህ ብቃት ላይ፣ በዚህ ክሁነት ላይ በዚህ አይነት ዝግጅት የሚቆም አሁን የምናወራው ሳይሆን ተራማጅ በሆነው ተለዋዋጭ በሆነውና በጣም ውድድር ባለበት ውስጥ ጎልቶ በመውጣት ኢኖቬት በማድረግ ክሪኤቲቭ በመሆን ማምጣት ነው። ለምንድን ነው ስለ ሰው አቅም የማናወር? ትልቅ መጠነ ሰፊ የሆነ የሰው ኃይልም እየተገነባ ነው ያለው። የማቴሪያል ግብአቱ እንደተጠበቀ የቴክኖሎጂ እንደተጠበቀው ነው። መከላከያ ሰራዊታችን ለኢትዮጵያ ብቻ ሳይሆን ለጎረቤቱ ሀገሮች ለምሳሌ የሶማሊያ ማንሳት ትችላለን ላለፉት 18ና ከዛ በላይ አመታት ለሶማሊያ ህዝብና መንግስት መከላከያ ሰራዊታችን መስዋዕትነት ከፍሏል። ይሄ የቅርቡ ነው ምን እንጂ መከላከያ ሰራዊታችን በሰላም በማስከበሩ ከ1950ዎቹ ጀምሮ በተለያዩ ዓለም ሀገሮች በአፍሪካም ብዙ መስዋዕትነት ከፍሎ ሀገራችን በዓለም በደማቅ መዝገብ እንድትመዘገብ ያስቻለን መከላከያ ሰራዊታችን ነው። ከዛ አንጻር እንግዲህ ጥይት እስከ ማምረት ደርሰናል። ሌሎችም ድሮኖችንም በሀገራችን እስከ መገጣጠም ደርሰናል። ይሄ ትልቅ ምርታ ነው ለሀገራችን። ፀሀይ ሁለት ማንሳት ትችላለ የኛው ኢትዮጵያኖች የአየር ኃይል አባላቶች የሰሩት ነው። ይህንን ማድነቅ አለብን። በአሁናዊ ተወዳዳሪና ፈጣን የዓለም ውደት ውስጥ ከመደራደሪያ ነጥቦችና ብሔራዊ የጥቅም ማስጠበቂያ መንገዶች መካከል ቀዳሚ መሆኑም ይነሳል። የጦር መሳሪያ ፍላጎትን በራስ አቅም መሸፈን። የኢትዮጵያ መከላከያ ሰራዊት ባለፉት ዓመታት ጠንካራ እንዲሆን ዘመኑን የዋጀ እንዲሆን ለማድረግ በርካታ የሪፎርም ስራዎች ተሰርተዋል። ይህ የሪፎርም ስራ ውጤት በቃጣናው ብሎም በዓለም የዲፕሎማሲ መድረክ ትርፎ ከፍተኛ መሆኑ ይነገራል። ሀገራት ከሀገራት የራሳቸውን ብሔራዊ ጥቅም መሰረት በማድረግ የራሳቸውን ብሔራዊ ጥቅም ለማስከበር የሚጠቀሙበት ወታደራዊ ዲፕሎማሲ ነው። ከዛ አንጻር መከላከያ ሰራዊታችን በሎጂስቲክ እራሱን መቻሉ ከዲፕሎማሲውም አንጻር ከፍተኛ ስራ ነው የሚሰራው ከጎረቤት ሀገሮች ጋር ከሌሎችም፣ ከዓለም ሀያና ከምናላቸው ሀገሮች ጋር የልምድ ልውውጥ ባይላትራል ወይም ሁለትዮሽ ስምምነት የምንለው አንዱ መከላከያ ሰራዊት ከሌላው ሀገር የአንድ የሀገር መከላከያ ሰራዊት ከሌላው ሀገር መከላከያ ሰራዊት ጋር የሚያደርጉት ግንኙነት በሌላ ቋንቋ ፖለቲካዊ ዲፕሎማሲ ነው። ኢኮኖሚያዊ ዲፕሎማሲ ያመጣል ያንተን ሁኔታ ያንተን እውነት ያንተን ኢኮኖሚ ያንተን ማህበራዊ ያንተን የሀገረ ግንባታ ሁሉንም ሶሻል ኢኮኖሚካል ፖለቲካል መዋቅርን ጭምር በሎጂስቲክ በኩል ስለሚገለጽ ይወክላል ማለት ነው። በዛው ነው በዛው ልክ እና በዛው ቁመና ነው ከአለም ጋር የምትወዳጀው እና የምትገናኘው። የግሎብ ኒውስ ዋየር በአውሮፓውያኑ አቆጣጠር 2023 ይዞት የወጣው ጥናት የዓለም ወታደራዊ ግብዓት ወጪ በአጠቃላይ 50 ቢሊዮን ዶላር ገደማ እንደነበር ጠቁሞ ይህ ቁጥር በ2030 ሊያሻቅብ እንደሚችል ግምቱን ያስቀምጣል። ይህም ሀገራት ትልቁ በጀታቸውን የጦር ኃይል ግብዓት ፍላጎታቸውን ለመሸፈን ወጪ እንደሚያደርጎ የሚያመላክት ነው። ታዲያ ኢትዮጵያም በዘርፉ የገነባቸው አቅም ሉዓላዊነቷን አስጠብቃ ለመጓዝ የሚያስችል ከመሆኑም በላይ ታወጣ የነበረውን የውጭ ምንዛሪ ማዳን ብሎም በትሪሊዮን ዶላሮች ከሚንቀሳቀሱበት ከዚህ ሰፊ የገበያ እድል ተጠቃሚ እንድትሆን ያስችላታል ተብሏል። የኢትዮጵያን ሁኔታ ካየን፣ ግብዓት ላይ መስራት ራስን መቻል ብቻ ነው አይደለም የሚያረጋግጠው፣ ከጊዜው ጋር መራመድ ሲደምር ተወዳዳሪነት ሲደምር ደግሞ ከተረፈ ቴክኖሎጂን ትሸጠዋል። የሚገዛ የሚሸጥ የምትገበያየው ነው። ከኢኮኖሚ ፖይንት ኦፍ ቪው ማስቀረት በራሱ ትልቅ ትርፍ ይኖራል። ሀገሪቱ ግን የኢትዮጵያ ሁኔታ አሁን ካየ ነው። ማስቀረት ብቻ ሳይሆን ቴክኖሎጂውንም ወደ መሸጥ የተሸጋገርንበት ሁኔታ በጣም የተሻለ እድሎችን ያመጣል። ናት ኦንሊ ከረንሲውን ሳይሆን ከከረንሲው ጋር የሚሰሩትን ዲፕሎማሲዎች በቀጠናው ላይ እየሰራ የሚቀጥል ይሆናል ማለት ነው።